መብራት እስኪመጣ ቆሞ ሲጠብቃት አራዳው መጣና በሻማ ወሰዳት። እንደምታዩቸው እንግዲህ ሩታና የሆነ ሰው ከቻሳ ብለውልናል። አብርሽ ውሃ በላው ጉድ ሆነ። ተዋረደ ተዋረደ ማለት ነው እና ከባድ እውነት ለመናገር ይህን ፎቶ ሳይ በጣም የደነገጥኩትና ሩታንም ብዙ ነገር እምላት ነገር ይኖራል። ለአብርሽም ደግሞ ትልቅ መልእክት አለኝ። እንግዲህ እሷም የላከችለት መልእክት አለ። አዲስ ሰው ይዛ መጣለች አለው ሚልማ ጥሩ ነው አለ ኮ ለአንድ ወር፣ ለአንድ ሳምንት፣ ለአንድ አመት አለ ከዛ በላይ ነው። በፍቅር ጸንቶ የሚኖር ሰው የፍቅር ዋጋ የገባው ሰው ነው እንጂ የጠፋው ሚዲያ ላይ በተለይ ለአንድ ቀን ለሁለት ቀንማ አንድ አይነት ማሽ ልብስ ለብሶ አብሮ ፎቶ መነሳት፣ አብሮ ቪዲዮ መስራት፣ አብሮ ማሳለፍ ጊዜ፣ አብሮ መዝናናት፣ አብሮ መጠጣት፣ መብላት ምናምን አለ ያለ ነገር ነው። ከማንኛውም ሰው ጋር የሚደረግ ነገር ነው። ግን ይሄ ሰው ለህይወታችን ጠቃሚ ነው ወይ? ይሄ ሰው እስከ መጨረሻው ከኛ ጋር ይቆያል ወይ? ይሄ ሰው ለእኛ በህይወታችን ውስጥ አስፈላጊ ነው ወይ? የምንኖርለት የሚኖርልን ሰው ነው ወይ? በእርግጠኝነት ፍቅር ያውቃል ወይ? የሚለው ነገር ነው ዋናው ትልቁ ጥያቄ ምልክቱና እንግዲህ የሩታና የአብርሽ ጉዳይ እያለ እያለ ነገራቶች ሁሉ ሁሉ እየሰፉ መጠዋል ና አብረሽ እንግዲህ እስከ ጥግ ድረስ እውነት ለመናገር ሩታ ለምነዋለች እባክህ ብላ ማለት ነው የለመነችው ና ወደ ራሱ እንዲመለስ አጥፍቶ ኢቭን እያየች አይኗ እያየ ጆሯ እየሰማ ብዙ ነገሮችን ችላልፋ ነበር ትታ ነበረ፣ ግን ደግሞ ይሄ ልጅ ከአንደበቱ በላይ ከቃላቶቹ ከአፉ ከሚወጡ ቃላቶች በላይ ድርጊቶቹ አሳምመዋታል። በአጠቃላይ በጣም በቃ አንዳንዴ እውነትም ቢኖራችሁ የምታሰሩ የሆነ የምታስረዱበት መንገድ ትክክል ካልሆነ ወይ ደግሞ የሆነ እንዴት ነው፣ በተረጋጋ መንፈስ ወይ ደግሞ የተረጋጋችሁ ሰው ካልሆናችሁ የያዛችሁትን በሙሉ ነው የምታባክኑት፣ የምታጠፉት፣ የምትበትኑት። ና አብረሽ ላይ ያየውበት ነገር ይሄ ነው። ና እውነትም ቢኖረው በቃ ተበልቷል በአጭሩ ሩታ ልታምነው አልቻለችም። የእሷን እምነት ድጋሚ ሊያገኝ አልቻለም። በምንም ታምር ልታምነው አልቻለችም። ልትቀርበውም አልቻለችም። ልታወረውም አልፈለገችም። ከእሱ ጋር መመለስም አልፈለገችም። እና ይሄ ሁሉ የሆነበት ምክንያት አባቱ ከቡታ ጅራ ድረስ ወደ አዲስ አበባ ራሱ መጦ አናግሯት ምናምን ነገር አልቻለም። እህትየዋም እንደዛ መጣች፣ አልቻለችም። ሌሎች ጓደኞቹም ለሷም ጓደኛ ነን የሚሉ ሰዎችም መጥተዋል፣ ግን አልቻሉም። ይሄ የሆነበት ምክንያት ምንድነው? ሩታ ኦልሬዲ ወስናለች፣ ቆርጣለች፣ ጨክናለች ማለት ነው። እና እንግዲህ አብርሽ እንድትሄድ ፈልጎ ነበር መጀመሪያ አትሄድም፣ የትም ሂጅ የላትም ምናምን፣ ልጅ ስላላት ምናምን አይነት ነገር ኢትዮጵያ ውስጥ የታወቀ ነው። በቃ ወንዶች አብረው በቃ በፍቅር ክንፍ ይላሉ፣ በፍቅር በቃ ያከንፉናል ሴቶችን በቃ እስከ መጨረሻው ያን ሰው እናምነዋለን ወይም ደግሞ አብሮን ይሆናል ብለን እናስባለን እንገምታለን። እና የሆነ ሰዓት ላይ ግን ሜዳ ላይ ነው ጥለውን የሚሄዱ። ድንገት ልጅ ቢፈጠር ወይም ደግሞ ተስማምተው እራሱ ሴቶችና ሴቷና ወንዱ ተስማምተው ልጅ ቢረገዝ በቃ ልጅ ካረገዘች በኋላ ልጇን ይዛ የትም አትሄድም ብለው በጣም በቃ እንደፈለጉ የመሆን ነገር አለና ብዙ ጊዜ ይህን ነገር አስተውዬ አውቃለሁና አብርሽ ከዛም ውስጥ አንዱ ነው ብዬ ነው የማስበው። በሰዓቱ አብርሽን አትስደቢው፣ አትቆጭው፣ እንደዚህ አትበዩ፣ አትናገሪው ጥፋት የለበትም ትላላችሁ። ይቅርታ ጠይቋታል ከዚህ በላይ ምን ሰርግ ምትሉኝ ሰዎች አላችሁ ወይ ደግሞ የምሰቡኝ ሰዎች አላችሁ። ግን እኔ ነጭ ነጭ ነው እውነቱን ከማውራት ወደ ኋላ አልልም ማለት ነው። ለምን አብረሽ እስከ ጥግ ድረስ አጥፍቷል። አዎ አጥፍቷል። ይቅርታ ጠይቋል። አዎ ብዙ ጊዜ ይቅርታ ጠይቋታል። ግን ጥፋቱን ሳያምን ነው። ኢቨን መጥቶ እሷን ለመወንጀል ነበር ያሰበው ከጋሽዬ ፊት። እኔ ይህን ያህል ምን አርጊያት ነው በዚህ ልክ እኮ ምንም ያደረኳት የበደልኳት ነገር የለም። አልመታዋትም፣ አልደበደብኳትም፣ ሰከሬ በጥብጭ አላቅም። እና ምንድን ነው ብሎ አፉን ሞልቶ ሲናገር ነበር። ያ ሁሉ ነገር ከነጽ ጋር ስንት ነገር አድርጎ ስንት ነገር ሆኖ የእውነት ቃላቶቹ ራሱ ያማሉ። ቃላቶቹን ራሱ ትታው ነበረ። ጥፋቱን ራሱ ትታ ነበር። ብቻ ባጭሩ ድርጊቶቹ በጣም በጣም በጣም ሁሉና ሁላችንም የሚያበሳጫ እና ያናደደ ነገር ነውና እኔ ሩታና አብርሽ አንድ ላይ እንዲመለሱ በጣም ፈልጌ ነበር ግን ደግሞ ሩታ ሁሌ እያለቀሰች ሁሌ በቃ እያነባች ሁሌ በአብርሽ ምክንያት፣ በቃ እምባዋን ማየት ስለሰለቸኝ ወይም ደግሞ ሁላችንም ስለሰለቸን ስለደከመን፣ እሷም ደክሟታል። በቃ ማረፍ አለባት ለራሷ ጊዜ መስጠት አለባት ብለን እንግዲህ ከአብርሽ ተለይታ ርቃ ሌላ ቦታ ስትሄድ እንግዲህ ደግፈናታል አይዞች፣ ባለሽበት ደህና ሁኚ፣ እስከ ልጅሽ ጤነኛ ሁኚ ብለን ደግፈናት አበረታታናት ነበረ። አብረሽም እንዲመለስ ከአንድ ሙለ ሶስት አስር ጊዜ እድል ሰጠው ነበር። እሱ ግን ጥፋቱን አያምንም። ይቅርታ ለመጠየቅ እኮ ዝግጁ ነው፣ ግን ደግሞ ጥፋቱን አምኖ አይደለም፣ ዝም ብሎ ነው። በቃ እንዲሁ በቃ እሷን ደስ እንዲላት ብሎ ማለት ነውና ይህን ነገር ደግሞ እንደዚህ አደባብሶ አልፎ አብረው መጣ ብትገባ ብትቀጥል፣ አብሯት እንደማይሆናት በጣም እርግጠኛ ሁኜ ነው የምናገረው ምክንያቱም ጥፋቱን የማያምን ሰው ነገም ያንን ጥፋት ይደግማል ና እሷም ስለተደጋገመባት ነው ጥፋቱ እንደዚህ ያደረገችው ና በአጭሩ ሄዳለች ና አብረሽም ይቅርታውን መጠየቁን አላቆምም። ድራማ ለመስራት ሞክሯል በነገራችን ላይ ማለት ነው ና የነበረው ፎቶ የነበረው ቪዲዮ የነበረው እንትን ቅንብር ነው ምናምን ብሎ ሌላ ሰው ከቡታጅራ ድረስ የሆነ ሰው ይዞ መጦ ነበር ና በጣም የሳኩከት ያኔ ማለት ነው። ለምን መሰላችሁ? ሌላ ውሸት ሲጀመር እኮ በፎቶ በቪዲዮ አይደለም። ይቅርታ ሩታ እንዲህ የሆነችው እኮ እንዲህ ያለቀሰችው እንዲህ ያነባት እንዲህ ቤቷን ሁሉ የለፋችበትን ቤት ያንን የተንደላቀቀ ጽድት ያለ ቤት ጥላ የወጣችው እኮ በፎቶ በቪዲዮ አይደለም፣ ወይም ደግሞ በድምጹ ሪከርዶ አይደለም። እንዲህ በቃላቶቹም እኮ ተናግሯል። ዱባይ እያለም እንዳወራት ምናምን ምናምን ተናግሯል እኮ አለቀ። ከዛ በኋላስ በቃ እኔ አብረን እንሄዳለን እናገኛታለን ብለው እሱ ብቻውን ሄዱ፣ ያገኛት፣ ምሳ ተገባብዘው ስንት ነገር አደርገዋል እንዴ! የተለያዩት ይሄ ነገር እያለ እሱ ገና ቅንብር ነው ምናምን ብሎ ሲያወራ በጣም ነው እሷ ራሱ የገረማትና ባጭሩ ስለ ዛሬው ልጅ እና እናውራ ና አብርሽ ይንን ነገር ሲያይ በጣም ከባድ ነገር ይፈጠራል ብዬ ነው የምገምተው። ለምን ብዙ ብዙ ነገሮችን ያጣል። እውነት ለመናገር ከሩታ ጋር ተለያየ ማለት በህይወቱ ላይ በጣም ብዙ ነገር ሉዝ ያደርጋል፣ ወይም ደግሞ በጣም ብዙ ነገሮችን የሚያባክነው የሚያጣው ነገር አለ። በጣም ብዙ ጎደሎቹን የሞላችለት ብዙ ክፍተቶችን የሸፈነችለት እሷ ስለነበረች ማለት ነው። እና በጣም አስቸጋሪ ነው፣ ከባድ ነው። እና ሩታ ከሌላ ሰው ጋር መጣለች። ይሄ ሰው ማነው፣ ምንድን ነው የሚለውን ነገር በደንብ ቆይ እናወራበታለን። ግን አሁን ላይ እኔ ሶሻል ሚዲያ ላይ ሩታም አብርሽም ሌሎቻችሁም ምን እንደምታስተምሩን አላውቅም። እንወዳችኋለን፣ እናከብራችኋለን። የእናንተን ስኬት የእናንተን ደስታ በጣም እንፈልጋለን፣ እንወዳለን ና ከፍ አድርገናችኋል እድሜ ለማዳም ቅመሞች በደንብ የምትፈልጉትን አይነት የመኪና አይነት ነው የምትነዱት። ኢትዮጵያ ውስጥ አለ የተባለ በቃ የመኖሪያ ቤት ምርጥ የሚባል ሀብታሞች ባለ ሀብቶች እንኳን ሲሰሩ በቃ ደም ተፍተው የሚሰሩትን ገንዘብ እንኳን በዚህ ልክ አያገኙትም። እና በኢትዮ ጥሩ ገንዘብ አግኝታችሁ ጥሩ እየለበሳችሁ፣ ጥሩ እየበላችሁ፣ ጥሩ እየጠጣችሁ ነው እያየናችሁ የምንገኘው ና ግን የምታስተምሩን ነገር የምታሳዩት ነገር በጣም የሚያስጠላ ነገር ነው። የእውነት ማለት ነው። አሁን ሩታ እዚህ ምንድ ነው የምታስተምረን? በእርግጥ አንድ ሴት ልጅ ልጅ አረገዘች ማለት፣ ወይም ደግሞ ከፍቅረኛዋ ጋር ተለያየች ማለት፣ ከትዳሯ ተለያየች ማለት ሌላ ትዳር ሌላ ህይወት አይኖራትም ማለት አይደለም። ይኖራታል። እሱን ልታሳይኝ ትችላለች ኦፍኮርስ። ግን ደግሞ በዚህ ሳምንት ገና ከተለያያችሁ ሁለት ሳምንት እንኳን አልሞላችሁም ማለት አንድ ወር እንኳን አልሞላችሁም ገና ማለት ነው እና በዚህ ልክ ሌላ ሰው ጋር መምጣቱ ከሌላ ሰው ጋር መቀጠሉ በጣም ችግር ያመጣል። በነገራችን ላይ ላንቸራ ራሱ ማለት ነው እና አብርሽ በዚህ ሰዓት ምን ይሰማዋል? ማለት የሳምንት ጉንፋን ነው ወይስ ምንድን ነው የገባው ነገር? በጣም ይገርመኛል። እና በፍቅር ሰበብ በፍቅር ስም በዚህ ልክ ማስመሰል፣ መዋሸት፣ በቃ ያልሆናችሁትን ሆናችሁ መታየት ምናምን፣ በቃ ፍቅር የለም ተብሎ እንዲታሰብ ወይም ደግሞ በየሳምንቱ በቃ ፍቅረኛ መቀያየር እንደምንችል ወይም ደግሞ በቃ እንዴት ነው? በቃ ደስ የማይል ነገር ነው እያየው የሚገኘው። እና የእውነት ግን ሩታ ራሱ ማለት ነው፣ እኔ እነግራችኋለሁ። ባለፈው የሄደችበት ቤት በጭራሽ ፍቅረኛ አይደሉም ወይ ማለቴ ምንድ ነው ዘመዶቼ ናቸው ብላለች አይደል አይደሉም በምንም ተአምር ሩታን በዚህ ሰዓት የሚደግፍ በዚህ ሰዓት የሚያበረታታ አይዞሽ የሚል ዘመድ የላትም ኢቨን እናቷን አባቷን ማየት ትችላላችሁ እህቶቿን ማየት ትችላላችሁና እንደዚህ አይነት ነገር የለም ለምን ብዙ ነገሮችን ስላጠፋች ብዙ ጥፋቶችን ስላጠፋች ከቤተሰብ ርቃለች ኦልሬዲ ማለት ነው ና በችግሯ አለውልሽ ያላላት ወንድም ያልመጣው ለዛ ነው እህቶቿ አለንልሽ ያላላት ለዛ ነው ብዙ እህቶች አሏት አራት አምስት እህቶችና አልመጡም እና እነዛ ልጆች ዘመዶቹ አይደሉም ዘመዶቹ ናቸው ምናምን አለች እንጂ ማለት ነውና፣ ምንም የሚካድ እውነት ማለት አይደለም። በቃ በአጭሩ ና ይሄ ሰው ደግሞ እንግዲህ እንደ አዲስ መጧል። አበባ እየሰጣት ነው እንደምታዩት፣ ማቻ አድርገዋል፣ ምናምን ከባድ ነው። ሩታኔ ላንቺ ነው ማዝ ነው። ለምን አንዳንዴ በንዴት ተናደን ተበሳጭተን ካልሆነ ሰው ጋር ምንገጥም ሰዎች አለን ወይም ደግሞ አብሮን የነበረን ሰው ለማናደድ ለማበሳጨት ብለን የማይሆን ሙሉ ውስጥ እንገባለን። የማይሆን ነገር እናደርጋለን። እና ያ ነገር ደግሞ በጣም ለእኛ ለህይወታችን በጣም ዋጋ ያስከፍለናል። እና እሱን አናዳለው ብለሽ ወይም ደግሞ ሌላ ሰው ማግኘት እንደምትች ትችያለሽ። በጣም ቆንጆ ነሽ። ምንም የሚወጣልሽ የሚጎልሽ ነገር የለም ግን ይሄ ነገር ችኮላው በኋላ ላይ ዋጋ የሚያስከፍልሽ አንችን ነው። አብረሽ ጠጉን ይዞ ሊያይሽ ይሽ ይችላል እስከሆነ ጊዜ ሊለምንሽ ይችላል። እና ካብረሽ ጋር ያለው ነገር ሁሉ ነገር አብቅቷል ወይ ማለት በዚህ ልክ በዛ ነገር ብቻ ነው ወይ ይህን ያህል ቆርጠሽ ጨክነሽ ይሄድሽው ጊዜ ለምን አልሰጠሹም? እንኳን አይደለም ለአብርሽ ለራስሽ ራሱ ጊዜ አልሰጠሽም፣ እና ብትረጋጊ የተሻለ ነው ብዬ አስባለሁ። በእርግጥ ግን አብሮሽ የመጣ ሰው አብሮሽ ፎቶ የተነሳ አብሮሽ ቪዲዮ የሰራ ሰው ባልሽ ነው ማለት አይደለም፣ ወይም ደሞ ያፈቅርሻል ማለት አይደለም፣ ወይም ደግሞ ታፈቅረዋልሽ ማለትም አይደለም። አይኑ አውቃለሁ፣ ግን መረጋጋት የተሻለ ነው ብዬ ነው የማስበው። እና እንዲህ በልህ ምንም በቃ የሚመጣ ለውጥ የለም ባጭሩ እንደኔ አንድ ሰው በቃ እሱ እንደዚህ አድርጎኛል እና እኔም እንደዚህ ላድርግ። ጥፋትን በጥፋት የሚያርም ሰው የለም። እኔ በህይወቴ ጥፋትን በጥፋት የሚያርም ሰው አለ ብዬ አላስብም። ደግሞ ሊስተካከልም አይችልም። ይህንን ነገር ነው ልናገር የምችለውና እንግዲህ ሩታ ይዛ የመጣችሁ አዲስ ሰው አለ። ምን አይነት ሰው ነው? ማን ነው? ከየት ነው? ወዴት ነው? ምንድን ነው የሚለውን ነገር እሷ ነች የጻፈችው። በነገራችን ላይ መብራት እስኪመጣ ቆሞ እየጠበቀ አራዳው መጣና በሻማ ወሰዳት የሚል አባባላይ ያለችው ና እውነት ነው። ልታገኝ ትችላለች። ብዙ ሰው ይሄ ሰው ዛሬ አብሮሽ ፎቶ ተነስቷል፣ ነገ አብሮሽ ቪዲዮ ሊሰራ ይችላል። እስከሆነ ጊዜ አብሮሽ ሊቀጥል፣ አብሮሽ ሊመጣ ምናምን ይችላል። ግን ይሄ ሰው እስከ መጨረሻ አብሮሽ ይሆናል ወይ አብረሽ ያልሆነሽ? እኔ አንድ ነገር አምናለሁ። አብሮኝ ይሄ ሁሉ አመታት የነበረው ሰው አቋለው ብዬ ይሄ ሁሉ ወር አብሬው የነበርኩት ሰው ሳይሆነኝ ቀርቶ ወይ ደግሞ እንደዚህ መጥፎ ባህሪ አይቸበት መጥፎ ነገር አይቸበት እንዴት ነው ሌላ ሰው ለማመን በዚህ ፍጥነት የምፈጥ ነው ምቸኩለው በጣም የሚገርመኝ ነገር ማለት ነው። እና ሩታ ማሰብ ነበረብሽ ማገናዘብ፣ ቀስ ብለሽ ቆም ብለሽ እራሽን ፈትሽ እራሽን እይ። የእውነት ከምንም በላይ እኔ ከአብረሽ ጋር ባትለያዩ እስከ መጨረሻ አብራችሁ ብትሆኑ ትልቁ ምኞቴ ነው። እግዚአብሔርን ነው ምላችሁ። ለምን ብዙ ነገሮችን አልፋችሁ ይመጣ ብዙ ፈተና ብዙ መከራ እኔ እንኳን ማለት ነው አብረሽን ገና ከሩታ ጋር ሳይሆን ገና ከፍቅር ጋር ሳይሆን ገና መጀመሪያ ነው ከዛ ጊዜ ጀምሮ አይቻለሁ። ሩታ አንድ ብላ አብርሽካ ያላትን የተገናኙበትን ሞመንት አስታውሳለሁ። እስካሁኗ ደረጃ ድረስ በጣም ብዙ ለፍታለች፣ ብዙ ደክማለች፣ ብዙ ወጣለች፣ ብዙ ወርዳለች እና እሱም እንደዛው። ያ ማለት ምንድን ነው ዋጋ ከፍለዋል። በአጭሩ ብዙ ነገሮችን ክበዋል፣ ብዙ ከፍታት ተጉዘዋል፣ ብዙ ርቀት ሂደዋል እና ይሄ ነገር እንዲህ በአጭሩ ተበታትኖ መቅረት የለበትም ብዬ ስለማምን ሩታ ተረጋግታ የልጇን አባት አንድ ብታደርግ ሴት ልጅ ብልጥ ናት ብልህ ናትና መመለስ ትችላለች። እያፈቀረችው እየወደደችው ለብዙ ጊዜ ተስፋዋን ጥላበት የቆየችው ሰው እንዲህ ሲሆንባት ያንን ለመቀየር በብልሃት በብልጠት ነው እንጂ መሞከር ያለባት ሌላ ሰው አምጥተሽ። ይሄም ቢሄድ ነገ ሌላ ሰው ሊመጣ ይችላል። ይሄ ጊዜው ልታቀያየር ትችላለች፣ ግን ደግሞ ለአንቺ የሚጠቅምሽ ነገር የለም። ትዳር በቃ ሴትነት ሽክፍ በቃ ቤት አላደል ልጅን ማሳደግ ባለትዳር መሆን በቃ እናንተ አሁን ብዙ ጊዜ አብዳችኋል አብዳችኋል በቃችሁና ልጆች አይደላችሁም። አድጋችኋል፣ ትልቆች ናቸው ኦልሬዲ። ይህንን ነገር ነው ልመከር የምችለው በአጭሩ ሩታ፣ እንዳትጎጂ ፈጥነሽ ያልሆነ ውሳኔ እንዳትወሰኝ እላለውኝ። እንግዲህ ማታ በሚለቀቀው ቪዲዮ ደግሞ የምመለስ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።